አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ውድ እና የተከበራችሁ ወደዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ አልሐምዱሊላሂ። እናንተ እንዴት ናችሁ? ሰላም ጤና ይስጥልኝ ብያላችሁበት የወደ ሀገሬ ልጆች፣ እንደተለመደው ሀገሬ ልገባ ነው ብዬ ሰው ቂያችሁ አለሁ። ሀገሬ ገብቻለሁ። የረመዳን ቭሎግ ዛሬ ይጀምራል። ቤታችን በማጽዳት ጀምረናል። ፏፏ ብለናል በአቅሚቲ አቅማችን በፈቀደው መልኩ ማለት ነው። ይሄንን ይመስላል እንግዲህ። አዲስ ጎጆ ጀማሪዎችንን አስተያየታችሁን በጥሩ ነገር እንድትገልጹልኝ እንትን እላለሁኝ። እንግዲህ ከስድብ ነፃ የሆነ ማለት ስድብ መፍራት ሳይሆን ማበረታቻ እንደሆነ ማለት ነው እላችኋለሁ። የምወዳችሁ ማከብራችሁ የሀገሬ ልጆች ይህንን ይመስላል። ጁሙአ ጽዳታችን ፏፏ ብለናል። አሁን ቤቴን አጽድቼ ጨርሻለሁ። ቃጠባና ወደ መሳ ሰረታ ነው። ጁሙአ ነው። ዱአ አድርጉ እንሻ አላህ ሰረታ አለ ነቢ አውርዱ። አላሁመ ሰሊ ወሰሊም ዐላ ሰይድና ሙሐመድ እላቸዋለሁ። ይህችን ትመስላለች የዛሬዋ ተፍተፍተፍ የቤት ስራዬ። እንግዲህ ይህች ሳሎኔ ነች። በሚቀጥለው ክፍል ደግሞ አንዳንድ ነገራቶችን ነገራቶችን አሳያችኋለሁ። በነገራችን ላይ ያው አንዳንድ ነገራቶች ለእናንተም እንደ አጠቃላይ እውቀት ይሆናችኋል፣ እና ማሳያችሁ ነገር አለ። ግን መጀመሪያ አበረታቶኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ይሄ የጽዳቱ ክፍል ነው። ወደ ምግብ ስራ እንሄዳለን ኢንሻላህ፣ እንገናኛለን። አሰላሙ አሌይኩም ወረመቱላ በረካቱ። ረዛችን በዚህ ደረጃ በስቷል። ርዝ በቀይ ስር ሰርተናል ማለት ነው። እሺ ከዛ አሁን ደግሞ ስጎውን እዚ ሽንኩርት ጥለናል። እስከሚበስል አብራችሁን ቆዩ። እንዳለ ወሩት ይሄው አባይ መሳችን እዚህ ደርሷል። እንብላላችሁ አለኝ። ቢስሚላህ እንብላ። ሰው ባለው ነው። እሺ በድነች ማለት ነው። እንብላ ያላ ቢስሚላህ።